ዤንዩዋን ጥንታዊ ከተማ በተፈጥሮ ውበት፣ በጥንታዊ አርክቴክቸር፣ በባህላዊ ስምምነት ልዩ ውህደት የሚታወቅ እጅግ ማራኪ መዳረሻ ነው። ዤንዩዋን ጥንታዊ ከተማ በተፈጥሮ ውበት፣ በጥንታዊ አርክቴክቸርና በባህላዊ ስምምነት ልዩ ውህደት የሚታወቅ እጅግ ማራኪ መዳረሻ ነው። ከ2,200 ዓመታት በላይ ወይም ከ200 ሰባ ሰባት ዓመተ ዓለም ጀምሮ ታሪክ ያላት ዤንዩዋን ከተማ ለምስራቅ ጉዪዡው የፖለቲካ፣ የኢኮኖሚ፣ የባህልና የወታደራዊ ማዕከል ሆና ለብዙ መቶ ዘመናት አገልግላለች። የከተማዋ እጅግ አስደናቂ ገጽታ የውያንግ ወንዝ ሲሆን፣ በከተማዋ መሃል በድንገት ኤስ ቅርጽ ይዞ ይፈሳል። ይህ የተፈጥሮ ጠመዝማዛ ከተማዋን ወደ ሰሜናዊቷ ወይ ከተማ ወይም የጥንት መከላከያ ከተማና ደቡባዊቷ ፉ ከተማ የመንግስት ወይም አስተዳደር ከተማ የነበረችው ይከፍላታል። ይህም የቻይና ፍልስፍና የታይቺ ዲያግራም ዩንና ያንግ ምልክት እንዲመስል አድርጎታል። የምስራቁ ቬንስ የሚል ቅጽል ስምም አስገኝቶላታል። ይህን ሚያኦና ዶንግ ብሔረሰቦች ባህልና ሃይማኖት በአንድነት የተዋሃዱበት በስምምነት የሚኖርበት ማዕከል ነው። የብሔረሰቦች ልዩነት ህያው ሙዚየም ተብላ ትጠራለች። ከተማ ከሚንግ 368 እስከ 644 ከቺንግ 644 እስከ 911 ስርወ መንግስታት ዘመን ጀመ ጀምሮ ያሉ ጥንታዊ ህንፃዎቿ በጥሩ ሁኔታ በመጠበቃቸው ታዋቂ ነች። ወደዚህ ጥንታዊ ከተማ ሲሄዱ ማየት ያለባቸው ዋና መስህቦች እና ጎላ ያሉ ቦታዎች ቺንግሎንግ ዋሻ ወይም ጥቁር ዘንዶ ዋሻ ተብሎ ይጠራል። እጅግ በጣም ታዋቂው የመሬት ምልክት ነው። በዦንገ ተራራ ገደል ላይ ተደግፎ የተገነባ የቡድሂስት ታዊ ኢስት የኮንፊሻኒዝም ቤተ መቅደሶችን ድንኳኖችን ና መቅደሶችን ያካተተ አስደናቂ ባለብዙ ደረጃ ህንጻ ስብስብ ነው። በአለም ላይ ገደል ተደግፎ የተሰራ ጥንታዊ አርኪቴክቸር የአትክልት ስፍራ በመባል ይታወቃል። ዥሽንግ ድልድይ የውያንግ ወንዝን የሚያቋርጥ ጥንታዊ ሰባት ቀስት ያለው የድንጋይ ድልድይ ነው። በሁናን ና በጉዣው መካከል ባለው የጥንት የመልዕክት መንገድ ላይ ወሳኝ መተላለፊያ የነበረ ሲሆን በአንደኛው ጫፍ ላይ ማራኪው የኬሽንግ ፓቪሊዮን የምሁር አምላክ ድንኳን ይገኛል። በሌሊት በብርሃን ሲዋብ በጣም ያምራል። ሺፒንግ ተራራ በወንዙ ሰሜናዊ ዳርቻ ላይ ከፍ ብሎ የሚገኝ ሲሆን አናት ላይ መውጣት በተለይም ፀሐይ ስትወጣ ወይም ስትጠልቅ ሙሉውን ኤስ ቅርጽ ያለው ከተማና ወንዝን ለመመልከት አስደናቂ ፓኖራሚክ እይታን ይሰጣል። የሚያኦ ታላቁ ግንብ ወይም የጥንታዊ ከተማ ግንብ፣ የሚያኦ ህዝቦች ታላቁ ግንብ ተብሎም የሚጠራው የጥንት ምሽግ ቅሪቶች በሺፒንግ ተራራ ሸንተረር ላይ ይዘልቃል። ዊ አደባባዮች እና መኖሪያ ቤቶች ረዣዥም ጠባብና ጠመዝማዛ የሆኑ በሰማያዊ የድንጋይ ንጣፍ የተነጠፉ ጎዳናዎች እንደ ፊሽኒንግ ሌን፣ ሲፋንግጂንግ ሌን ያሉ መተላለፊያ። ልዩ ከሆኑት ባህርያቱ አንዱ ቤቶቹ ወደ ጎዳናው ቀጥ ብለው አለመገንባታቸው ሲሆን፣ ይህ አሰራር ሀብትና ድህነትን እንደሚያመጣ የአካባቢው ሰዎች ያምናሉ። ሐይቅ ወንዝ የጀልባ ጉዞ፣ በተለይም በሌሊት በጀልባ መጓዝ በብርሃን ያሸበረቁት የወንዝ ዳርቻዎች በምሰሶ ላይ የተገነቡ ቤቶችን ጥንታዊቷን ከተማ መብራቶች በምሰሶ ላይ የተገነቡ ቤቶችንና የጥንታዊቷን ከተማ መብራቶች በውሃው ላይ የሚያንጸባርቁበትን ውበት ለማድነቅ ያስችላል። በከተማዋ ውስጥ በነፃ መዘዋወር ቢቻልም እንደ ቺንግሎንግ ዋሻና ሺፒንግ ተራራ ለመሳሰሉት ዋና ዋና ቦታዎች የተለየ ትኬት ያስፈልጋል። የጉዪዡው የአየር ሁኔታ ከግንቦት እስከ ጥቅምት ባለው ጊዜ ከፍተኛ ዝናብ ስለሚኖረውና ክረምቱ ደግሞ እርጥበት ያለው ቅዝቃዜ ስለሚኖረው ጸደይና መካከለኛ መጸው ወይም መስከረምና ጥቅምት ለመጎብኘት በጣም አመቺ ጊዜዎች እንደሆን ይቆጠራሉ። በተለይም የሌሊቱ ውበት ለማየት በወንዝ ዳርቻ በሚገኙ ባህላዊ የእንግዳ ማረፊ ማረፊያዎች መቆየት በጣም ይመከራል። የዤንዩዋን ምግብ የጉዢው ምግብ መገለጫ ሲሆን ዋና መለያዎቹም አስፓርና ቅመም ናቸው። አንደኛው ቀይ አስፓር ሾርባ ወይም ሬድ ሱር ሾፕ፣ ይህ የጉዪዡው የምግብ ባህል ዋና አካል ሲሆን ከቀይ የዱር ቲማቲሞች ለሰዓታት በማፍላት የሚዘጋጅ ልዩ ጣዕም አለው። ብዙውን ጊዜ አስፓር ሾርባ አሳ ሱዋንግ ታንግዩ ለመስራት ዋና መሰረት ሆኖ ያገለግላል። በመጀመሪያ በታኦኢስት ካህን ተፈጠረ የተባለው ይህ የቆየ ጥሬ ዕፅዋት በቺንግ ስርወ መንግስት ዘመን ለንጉሠ ነገስቱ ግብር ይቀርብለት ነበር። ለየት ያለ ጣዕም ያለውና እንደ መክሰስ ወይም ለተለያዩ ምግቦች እንደ ተጨማሪ ቅመም ያገለግላል። ለምሳሌ ከስጋ ጋር ተጨምሮ ይበላል። የተጠበሰ አሳ በውያንግ ወንዝ አካባቢ ትኩስ አሳዎችን እንደ ሪቨር ግሩፐር ያሉ በተለያየ ቅመምና በተለይም በቅመም መረቅ ጠብሰው ማቅረብ በብዛት ይዘወተራል። ዤንዩዋን የተራራ ገደል አርኪቴክቸር ሙዚየም ተብላ የምትጠራው ከ200 በላይ የሚሆኑ ጥንታዊና ታሪካዊ ቦታዎች ስላሉባት ነው። ቺንግሎንግ ዋሻ ጥንታዊ የህንፃዎች ስብስብ በገደል ላይ ተደግፎ የተገነባ ቡዲሂዝም፣ ታኦይዝምና ና ኮንፊሺያኒዝምን በአንድ ቦታ ያዋቀረ ልዩ የአርክቴክቸር ድንቅ ስራ ነው። ዤንዩዋን ከ20 በላይ ብሔረሰቦች በተለይም ሚያኦ ዶንግና ሃን በሰላም አብሮ የሚኖርባት ህያው የባህል ሙዚየም ናት። ይህ ሰላማዊ አብሮ መኖር በሃይማኖታዊ ልምዶች በቺንግሎንግ ዋሻ ውስጥ እንደሚታየው በአርክቴክቸር ና በዕለታዊ የአናኗር ዜቤ ውስጥ በግልጽ ይታያል። የድሮዎች አደባባዮች ጠማማ ና ጠባብ ሆነው የተገነቡ ሲሆኑ ይህ የመንገድ አቀማመጥ ከጥንት ጀምሮ መልካም እድል ና ድህነትን ያመጣል በሚል እምነት ላይ የተመሰረተ ነው። እንዲሁም ዘበኛ የነበሩ ሰዎች ጥቃትን ቢሰነዘርባቸው በቀላሉ ለመከላከል እንዲያስችላቸው ተደርገው የተገነቡ ናቸው። እንደ የዘንዶ ጀልባ ፌስቲቫል እና የብሔረሰብ በዓላት በወንዙ ዳርቻዎች በታላቅ ድምቀት ይከበራሉ። የቱሪስቶች ቁጥር በተለያዩ አመታት በከፍተኛ ሁኔታ የሚለዋወጥ ሲሆን፣ በተለይም በብሔራዊ የበዓላት ቀናት እንደ የሜ ቀን እና የብሔራዊ ቀን ያሉ እጅግ በጣም ይጨምራል። ከተማዋ እንደ ኢሮፓያን አቆጣጠር በ2019 ብሔራዊ ፋይፍ ኤ ደረጃ ያለው የቱሪስት መዳረሻ ከፍተኛው ደረጃ ሆና በመመዝገቧ የጎብኚዎች ፍሰት በከፍተኛ ደረጃ ጨምረዋል። ቁጥሩ ከአመት ወደ አመት የሚቀያየር ቢሆንም በ2023ና 2024 በተደረጉ ጥናቶች መሰረት የከተማዋ ተወዳጅነት ከኮቪድ ወረርሽኝ በኋላ እንደገና አድገዋል። ይህም በዓመት በሚሊዮኖች የሚቆጠሩ የሀገር ውስጥና የውጭ ቱሪስቶች እንደሚጎበኛት ያሳያል። ትክክለኛ ዓመታዊ ቁጥር እንደየዓመቱ ይለያያል። የውያንግ ወንዝ በከተማዋ መሀል በኤስ ቅርጽ በመፍሰስ የሚፈጥረው የዩንግና ያንግ መልክዓ ምድር ከሌሎች የቻይና ጥንታዊ ከተሞች የሚለይ ልዩ ገጽታ ነው። የቺንግሎንግ ዋሻ ጥንታዊ ህንፃዎች ስብስብ በተራራ ገደል ላይ ተንጠልጥሎ የተገነባ መሆንና ሶስት ዋና ዋና ሃይማኖቶች፣ ቡድሂዝም፣ ታኦይዝም፣ ኮንፊሽኒዝም በአንድ ቦታ ላይ አብሮ መገኘታቸው እጅግ ልዩ ያደርጋታል። ከጥንት ጀምሮ ለመሬትና ለውሃ ትራንስፖርት ወሳኝ ማዕከል ሆና ማገልገሏና በርካታ የቆዩ መተኪያዎችን መያዟ የአምፊቢዩስ ከተማ ተብላ ትጠራለች። ዤንዩዋን ጥንታዊ ከተማ ከቤጂንግ አንጻር በደቡብ ምዕራብ አቅጣጫ የምትገኝ ስትሆን በደቡብ ምዕራብ ቻይና በጉዪዡው ግዛት ደግሞ ምስራቃዊ ክፍል ትገኛለች። ሰዓት የግሎባል ቢዩቲ ዩቱብ ቻናል ቤተሰቦቻችን ቀጣይ የማንን እናሳያችሁ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ላይክ፣ ሼር፣ ኮሜንት እንዲሁም ሳብስክራይብ በማድረግ የግሎባል ቢዩቲ ዩቱብ ቻናል ቤተሰብ ይሁኑ።